ይህ ቪዲዮ እንመልከት። የዚች እህታችን ቪዲዮ ቲክታክ ላይ ሲዘዋወር አይቻለው። ብዙ እህቶች ወንድሞች ምን ሆነ ነው፣ ችግር ውስጥ ናት እንድረስላት፣ ካለችበት ችግር እናውጣት ብሎ በጣም ብዙ ነገር ሲያወሩ ሰምቻለሁ። እኔ በጣም የገረመኝ አረብኛ የማያውቁ ሰዎችስ እሺ ይበሉ፣ አረብኛ የሚያውቁ ሰዎች ግን ምን አስባችሁ ነው ሰውየው ጋር እንደውልለት እንደረሰላት ፈርታለች የምትሉ ማለት ነው ሰውየው ምንድነው ያላት ምግብ አድርገሽ ብዬሽ ነው ያላት ማለት ነው ስሟን ጠርቶ ትዕግስት ምግብ አድርገሽ ብዬሽ ነው ያላት ሰውየው ጋር ደውላችሁ ምን ልትሉት እንደሆነ ነው ያልገባኝ እኔ ማለት ነው ሰውየው ጋር ደውላችሁ ምን ልትሉት ነው ለምን ምግብ ብዬሽ አልካት ልትሉት ነው አራ አንዳንድ ሀበሾች ስታሽቀብጡም ልክ ይኖረው ወላሂ ስታሽቀብጡም ልክ ይኖረው? አሰላሙ አሌይኩም ረህምቱላይ በረካቱ፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ኔካሁል ሰላም ነው። ወያላችሁ በሰላማችሁ ብዙ ትደረፍበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻ። ለወለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ውድ ቤተሰቦች እንግዲህ ከመግበር ያያችሁትን ቪዲዮ እህታችን፣ አንድ ሰውዬ አንድ አረብ ቪዲዮ ለቆ ከዛ በርካታ ሀበሾች ሲቀባበሉት ነበረ ማለት ነው። ልጅቷ ፈርታለች፣ ልጅቷ ተሳቃለች፣ የሆነ ነገር አርጓታል። ይደወልላት፣ ሰውየው እናናግረው፣ እህታችን ችግር ውስጥ ናት፣ እናስወጣት፣ የመሳሰሉ ነገራቶች ማለት ነው። እኔ የምለው ችግር ውስጥ ያሉ እህቶች በጣም ብዙዎች፣ እያለቀሱ ያሉ የሚደርስላቸው ያጡ በጣም ብዙ እህቶች አሉ። ለምንድን ነው ለነዛ ማደርሱላቸው? እቺ እህታችን ችግር ውስጥ ነኝ አላለች። ሰውየው ምንም የተናገረ ነገር የለም። በባህሪያቸው አረቦች ሲጣሩ ሲናገሩ ማንኛውም ነገር ሲያወሩ የተቆጡ ነው የሚመስለው። ድምፃቸው ጮክ ብለው ነው። እኛ ራሳችን ሀገር ገብተን ለምን ትጮኋላቸው አይደለም ይሉን። ከነሱ የወሰድነውን ድምፃችን ጮክ ብለን ከነሱ የለመን ነው ማለት ነው። እኛ ራሱ እንጮኋለን። ስለዚህ እነሱ በባህሪያቸው ይጮኋሉ። የተቆጡ ነው የሚመስለው። ሰውየው የተቆጣ ነገር ይመስላል በድምፁ ማለት ነው። በባህሪያቸው ነው ይሄ እንደዚህ ይጮኋሉ። እና አንድ ሰው ያለምንም ምክንያት እቺ እህታችን ችግር ጽናት ማለት ይቻላል ወይ? ሰውየው ምንድነው ያለ ጠርቶ ስሟን ምግብ አድርገሽ ቢይ አላት። ለምን ምግብ አድርገሽ ቢይ አልካት ልትሉት ነው? ወይስ ከዛ ቤት አስወጣታችሁ ስራ አስፈተታችሁ ቢሮ ወስታችሁ ቆጭ ልታረጓት ነው? ወይስ እናቷ ቤት ልጥቃጥሯት ነው? ምንድነው ነገሩ እንዴ? ኧረ ስታሽቃቡን በመጠኑ ማለት ነው። ወላሂ የበጣም ነው የገረመኝ። አረብኛ የማር ሰዎች እሺ አላወቁም። ሰደባቸው አባት ይበሉ። እችቤታችን ምናልባት አዲስ ናት። አዲስ ስትሆኑ ምንም አታቁም ትደናገራላችሁ። ብሉ ይበላችሁ ምን ይበላችሁ አታቁም። ልጅቷ ቀጥ ብላ ሄዳ ቆመች። ቋንቋ አላወቀችም ሊሆን ይችላል። አዲስ ትሆናለች። አዲስ ስትሆኑ ትፈራላችሁ፣ ትደናገጣላችሁ። ምንም ሲዋራችሁ ስለማይገባችሁ ቋንቋ ማለት ነው። ሰውየው ግን ከአፉ ምንም መጥፎ ነገር ሲናገር አልተሰማም። ምንም መረጃ በሌለበት ከመሬት ተነስቶ እህታችን ችግር ውስጥ ናት እንዴ ምን አስባችሁ ነው? ምን የሆናቸው ነው? ስንት ችግር ውስጥ ያሉ አሉ፣ ስንት የሚጠይቃቸው የሌለ እያለቀሱ ርዱኝ የሚሉ፣ እነሱን ሄዳችሁ ርዱ፣ መርዳት ከፈለጋችሁ ማለት ነው። እህታችን እርዳታ አልጠየቀችም። ሰውየው ምግብ አቅርበሽ ብዬሽ ነው ያላት። በመቀጠል ደግሞ አንዳንድ እህቶች ማለት ነው ለምን ቪዲዮ ቀረጻት ለምን ቪዲዮ ይቀረጻታል እያሉ ነበር ማለት ነው። ይሄን ነገር ያው ትክክል ነው ባንልም ብዙ አረቦች ቲክቶክ ይሰራሉ፣ ቪዲዮ ይቀርጻሉ ማለት ነው። ይህን ነገር እኛ መቋወም የምንችል አይመስለኝም። ራሳዋ ቋንቋ ስትችል ስታውቅ አልፈልግም ቪዲዮ አልቀረጽም ማለት ትችላለች። ነገር ግን ሌላው ሰው አትቅረጻት ማለት የሚችል አይመስለኝም። ወላሂ ዓለም ግን ብዙ አረቦች ሰራተኞቻቸውን ቪዲዮ ይቀርጻሉ፣ እራሳቸው ቲክቶክ ሲሰሩ፣ ያው እንግዲህ ለሽቅላም ይበሉት እንደ ሀገራችን ዩቱበሮች ማለት ነው። የሀገራችን ዩቱበሮች ሰራተኞቻቸው ቪዲዮ ያሰራሉ አይደል? ልክ እንደዛ ቲክቶከሮች አረቦች ቪዲዮ ያሰራሉ እና እንደዛ ነው። ለማንኛውም እኔ የዚች እህታችን ነገር ችግር ውስጥ ያለች አልመሰለኝም። ምክንያቱም ችግር ውስጥ ነኝ አላለችም። ሰውየው ምግብ አርገሽ ብይ ነው ያላት። እናንተ ከመሬት ተነስታችሁ እሬ ብላችሁ ከሰውየው ጋር አጣልታችሁ ቢሮ ወስታችሁ ልታስቀምጧት እንደገና በደላላ ልታሰቃያት እንዳይሆን ማወቅ ካለባችሁ ቀስ ብላችሁ ሌላ ቪዲዮ ጠብቃችሁ አረጋግጡ ማለት ነው። ግን ምንም ሳታረጋግጡ ከመሬት ተነስታችሁ ምግብ አድርገሽ ብይ ስላላት ጮኸባት፣ ተቆጣት፣ ፈራች ብላችሁ ያዙ አትበሉ። መርዳት ከፈለጋችሁ በጣም ብዙ የሚረዱ ስራቸው የሚንገላቱ፣ እርዱኝ ብለው ቪዲዮ የሚሰሩ፣ የሚለምን፣ የሚያለቅሱ በጣም ብዙ እህቶች አሉ። እነዛን ረዷቸው ማለት ነው። እና ከመሬት ተነሳችሁ አቧራ ታቧኑ ማለት ነው። እና ውድ ቤተሰቦች ይመቻችሁ። እኔ እንግዲህ የተሰማኝን ነው ማለት ነው።